ቲንና ዘይቱን ማለት ዛፎች ናቸው፣ ተክሎች ናቸው። አላህ በፈለገው ነገር ይምላል። ግን ብዙ ጊዜ ያው ጠቃሚ የሆኑ ነገሮች፣ ደረጃ ያላቸውን ነገሮች ነው የሚምልባቸው። በዛፍ ደረጃ እንኳን ተራ ዛፎችን ሳይሆን ምርጥ የሆኑትን ዛፎች ያወሳቸው ማለት ነው። ቲን ማለት ያው በተለምዶ በለስ እንደሚባለው ነው። በሀገራችን ያው ቀረብ ያለ ስለሆነ እንጂ ቀጥታ በለስ አይደለም። ዘይቱን ማለት ያው ስሙ በአረበኛም በሌላውም ቋንቋ ያው ዘይቱን ነው። ይሄ ዘይት የሚጨመቅለት ዛፍ በዚህ በኡርዱን እና በሻም በፈለስጢም ሀገር በብዛት የሚገኝ ተክል ነው ማለት ነው። እና በነዚህ በሁለት ተክሎች ምልላቸው አለው። ሁለቱም ተክሎች ለሰው ልጆች በጣም ጠቃሚና አገልጋዮች ከመሆናቸው የተነሳ የተባረኩ ዛፎች ናቸው። እነዚህን ዛፎች ከሌሎቹ በሚሊዮን ከሚቆጠሩ ዛፎች መካከል በዓለም ላይ ተወዳጅና ጠቃሚ አድርጎ የፈጠራቸው ማን ነው እኔ እኮ ነኝ ያው አላህ የክልቆ የክታር ማይሻ እንዳለው ከሁሉም ነገር ይመርጣል ዛፍ እንኳ በዛፍ ደረጃ እኩል አይደለም እነቲንና እነዘይቱን ትልቅ ቦታ ያላቸው እናንተም ታውቃላችሁ በእነሱ ምልላቸዋለሁ ይላል ማለት ነው ይሄ እንግዲህ በቀጥታ በቃሉ በምንተረጉመው ጊዜ ማለት ነው። በሁለተኛ ደረጃ እነዚህን ዛፎች የጠቀሰው አላህ ሱብሃነሁ ወተዓላ ለዛፍነታቸው ብቻ ሳይሆን ቦታቸውን ለመጠቆም ፈልጎ ነው። እነዚህ ተክሎች የሚበዙበት ሀገር አርዶ ሙባረክ ነው፣ አርዶ ሙቀደሳ ነው፣ የነብያት መፍለቂያ ነው። አጠቃላይ የመካከለኛ ምስራቅ የሚባለው በተለይም ሻም ሻምና የፈለስጢን አካባቢ የብዙ ነብያት መፍለቂያ ነበረ ማለት ነው። እና ዘዋሂሩም ስታየው ለምለም ነው። አትክልታማ አገር ነው። እንደገና ደግሞ ማዕናዊየን ስታየው አላህ የባረቃቸው ታላላቅ ነቢዮች ሁሉ እዛ አካባቢ ነው የፈለቁት ማለት ነው። እና የለምለም የሆነው በሆነው ክልል እምላለሁ፣ በተለይም ዘይቱን እና ቲን በሚያበቅለው ይላል። የወዳጇች አገር ነውና ማለቱ ነው። የነ እብራሂም የነ ሙሳ የነ ስሐቅ፣ የነ ያዕቁብ የነ ዒሳ አገር በሙሉ እዛ ነው ያለ። ስለዚህ በዚህ በለምለሙ አገር ይላል ወጡር ሲኒን በተለይም ደግሞ ከነዚህ ዘይቱን የሚበዛባቸው ሀገሮች ጡር ሲኒን የሚባለው ጋራ ደግሞ ልዩ ቦታ አለው። በሱም እምልበት አለሁ ይላል። ጡር ሲና የሚባለው ቦታ ነቢዩላህ ሙሳን በቀጥታ ያናገረበት ቦታ ነው። በዛም በእስራኤልና በግብፅ መካከል ሲና በረሃ የሚባለው ማለት ነው። እዛ ቦታ የሚገኝ ትልቅ ተራራ ነው። ለምለም ነው። በዛ ተራራ ምላለሁ አለ። ለምን? ወዳጁ አነ ረቡከ ፈክላና አለይክ እነከ ቢልዋዲ ልሙቀደስ ጠዋ ያለው እዛ ቦታ ነው። ታዛ በፊት ታይቶ ተሰምቶ በማይታወቅ መልኩ አላህ ረብልዓለሚን ሙሳን በቀጥታ ያናገረበት ቦታ ነውና ማለት ነው። ጥሩሲኒንም ይባላል፣ ጥሩሲና ይባላል። በሁለቱ ማና እና ምን፣ ጡር ማለት ትልቅ ጋራ ተራራ ማለት ነው። ሲኒን ወይም ሲና ማለት ደግሞ ለምለም የሆነ አንዳንድ ተራራ ትልቅ፣ ግዙፍ የሆነ ተራራ አለ ግን ባዶ ድንጋይ ነው። ምንም በላው ላይ የሚበቅል ነገር የለም። ያ የተባረከ አይደለም ማለት ነው። ለምለም የሆነው የተለያዩ ዛፎች፣ ተክሎች የሚበዙበት የሆነው ደግሞ ሲና ይባላል ማለት ነው። በጣም ውበት የተላበሰ ጥሩ ተራራ ማለት ነው። በዚህ እምላለሁኝ ይላል። ወሀዘል በለዲል አሚን፣ እንደገና በሶስተኛ ደረጃ ደግሞ ይሄ ጸጥታው የተጠበቀበት በሆነው አገራችሁም እምላለሁኝ ይላል። መከተል ሙከረማ ይህ ሶስቱን እንግዲህ ታላላቅ አገሮችን ነው አላህ ስብሃነሁ ወተዓላ መማያ ያደረጋቸው ማለት ነው። እነዚህ እንግዲህ ቲንና ዘይቱን የሚበዛባቸው ፈለስጢንና ኡርዱንን፣ ሱሪያን ያካትታል። በዛ ዙሪያ ነበር አብዛኛ ነብያቶች የሚፈልቁትና ማለት ነው። በተለይ ደግሞ ሲና በረሀ ላይ የሚገኘው ትልቁ ተራራ የነቢዩላህ ሙሳ ጌታቸውን ያናገሩበት ስለሆነ እሱን እነዚህን ታሪካዊ ቦታዎች እንዳይረሱ አላህ ዝናቸው ሁልጊዜ እንዲቀጥል በተውልድ ላይ እንዳይረሱ ለማድረግ ነው፣ ስማቸውን የዘገበው በዚህ መልክ ማለት ነው። እና ፀጥታ በተጠበቀና በተከበረበት አገራችሁ ይላል። ይሄ መከተል ሙከረማ ነው። የመጨረሻውና ታላቁ ነቢይ የወጣበት ቦታ ማለት ነው። ሦስቱም እንግዲህ ታላላቅ ነቢያቶች የፈለቁባቸው አገሮች ናቸው። በእነዚህ በሶስቱ ቅዱሳን አገሮች እምልላችኋለሁ ይላል አላህ ስብሃነ ወተዓላ። በእነዚህ ሁሉ ምሎ የምን ያረጋግጠው ምንድን ነው? ለቀድ ከለቅነ ልኢንሳነ ፊ አሰኒ ተቁም። ሰውን በጣም ያማረና የተዋበ በሆነ ገጽታ ላይ እንደፈጠር በነዚህ ነው በእነዚህ ቦታዎች እየማልኩኝ አረጋግጥላቸዋለሁ ይላል። ሰው እንግዲህ በምድር ላይ ከተፈጠሩ ፍጥረታቶች ሁሉ የተለየ በጣም ውበት የተላበሰ ደስ የሚል ተክሉ ቅርጾ የተሟላ የሆነ ፍጡር ነው። ሌሎቹ እንስሳቶች እኩሉ እንደ ትል እንደ እባብ በመሬት ላይ እንዲሁ ተኝተው የሚርመሰመሱ ናቸው። ሌሎቹ ደግሞ በአራት እግር እንደ ጠረጴዛ እንዲ ወገባቸው ተደፍቶ የሚሄዱ ናቸው። ሌሎቹ ደግሞ ምን ልበል በጣም የተለያየ አስቀያሚ ነው፣ ከሰው አንጻር ቅርጻቸው ማለት ነው። አንዳንዶቹ ደግሞ ጭራሽ እግር የሌላቸው አሉ። አንዳንዶቹ ደግሞ እግራቸው ጠጉር የመሰለ የሚርበሰበስ አቦ አርብዒን የሚባለው ማለት ነው ያ ሁሉ የሰው ልጅ ግን ሁለት እግር ነው ያለው። ከዛ በኋላ የሰውነት ተክሉ ቀጥ ብሎ እንደ ዛፍ ነው ወደ ላይ የቆመው ማለት ነው። ወደ ላይ በሚቆምበት ጊዜ የሰውነት ደረጃው እግር መሸከም እንዲችል ጠንካራ ተደርጎ ነው። ተጣይ እንደመሰሶ ነው የቆመው ማለት ነው። ከዛ ሆድ መሀከሉ ላይ አለ ማለት ነው። ለምን እሱ በቀላሉ ሊበላሽ የሚችል ነገር ስለሆነ ወደ ታችም ጋሬጣ ምናምን እንቅፋት እንዳያገኘው፣ ወደ ላይ ደግሞ ሸክሙ እንዳይከብድ ይሄ ሁሉ ተጭኖ ራስ ላይ ቢሆን ችግር ነው አይደለም? እንደ እጅ ደግሞ በመሀል መንገድ እንዲንጠለጠል እንደ ከብቶቹ መሬት ላይ እንዳይወርድ ማለት ነው። ምክንያቱም መመገቢያ ነው፣ መቆሸሽ የለበትም በየጊዜው ማለት ደረጃውን ጠብቆ ነው። እንደገና እነ ዓይን እነ ጆሮ እነ አፍንጫ የመሳሰሉት ውድ ዕቃዎች ደግሞ ምንም ነገር በማያሰጋ በመጨረሻ ጥሩ ሰማይ ላይ ነው ያሉት ተደግፈው ማለት ነው። እና ዓይን እግር ላይ ቢሆን ኑሮ አንድ ቀን ልትውል ትችላለች ወዳው ጋር ጣ ፍሷት ቁጭ ነው የምትለው ማለት ነው። ጆሮስ ቢሆን አቧራ ጭቃ ከገባበት እንዴት አርጎ። ስለዚህ አላህ ስብሃነሁ ወተዓላ የሰውን ተክል አስመጽ በምድር ላይ እንደ ሰው የተዋበ ገጽታ የሰጠሁት የለም ይላል ማለት ነው። በዚህ መልክ የፈጠርኩ ውለታውን እያስታወሰን ነው። እናንተ እንዳው በአፈጣጠር በስነ ፍጥረት እንኳን በገጽታ እንኳን ማንኛውንም ፍጡር የምታውቁትን እስቲው እንደናንተ ያማረና የተዋበ የተስተካከለ ፍጡር አለ? እንዲህ አድርጌ የፈጠርኳቸውን ጌታ ለምን ትረሳላችሁ ለማለት ማን እና አንድ ወቅት ዒሳ እብኑ ሂሻም የሚባል ሰው ነበር ይባላል። በጣም መልከኛ ሚስት ነበረችው፣ በጣም ይወዳታል። አንድ ቀን ሲያቀብጠው ሲቀናጣ፣ አንቺ ከጨረቃ የበለጠ ውብ ካልሆንሽ ሶስት ፈትቼሻለሁ አላት። ደነገጠች። እሷ እንደ ጨረቃ ጋር እንዴት ትወዳደራለሁ ምንስ ቢሆን በቃ ፈተኸኛል፣ አለኝ እና ወደ አሁኑ ጉፍታዋን ተከናነበች። እንዲህ አያት አጅነቢ የሆነች ማለት ነው። አረኔ ለጨዋታ ነው እኮ ክብር እ ለአንቺ ክብር ለመግለጥ ያህል እንጂ ለመፍታት ፈልጌ አይደለም። አይ ፈተኛል፣ ፈተኛል። ካሁን በኋላ እንግዲህ ሶስት እንፈትቸሻለሁ አለሁ ብለሃል። ከላስ አላውቅህም አለችው። ደነገጠ። እንደገና እዛ ሰዎቹን ሄዶ ሲጠይቅ እንዲህ ታልክ ታዲያ ሶስት እንፈትቸሻለሁ ታልክ፣ ምን እናድርግህ ልታል ዑለሞች ከሊፋው ጋር መንሱር የሚባል ትልቅ ከሊፋ ነበረ በዛ ጊዜ በግዳድ ሀገር ማለት ነው። እዛ ያደና እንዲህ አይነት ችግር ላይ ወደኩኝ አሚራል ሙሚኒን ብሎ ጠይቃቸው። የአገሩን ዑለማ ታላላቅ ሙፍቲዎችን ጠራ ከሊፈው። ይሄ ትልቅ ሙሽኪላ ነው አና ጠራና፣ ይሄ ሰውዬ እንደዚህ ብሎ ሚስቱን አንቺ የእኔ ሚስት ተጨረቃ የበለጥሽ ውብ ነሽ ያንን ማጣ ማትወዳ ድሪካውንሽ ቢ ቢሶስት ጊዜ አላት። ይቺ ሴትዮ ተፈታለይ ወይስ ምን ትላላችሁ ሲል ሁሉም ዕለሞች በሙሉ ታይ የበለጠ ግልጽ ነገር አንድ ፈቷታል ፈቷታል እያሉት አለ ሁላቸውም ውሳኔ ሰጡ። አንዱ ብቻ ፀጥ አለ። እና የኢማሙ አቡ ሐኒፋ ተከታይ ነበር ይላል። እንደ አስሐበ ራይ የሚባሉት በጣም ፍልስፍና ጭንቅላታቸውን ያሰሩ ነበር እነሱ። ሌላው ያው ንሱሱ ያለውን ብቻ ነው እንትን የሚለው ማለት ነው። እና ፈንቶ ለቃ فلا تحل له يميلون يا የሚለውን እያመጣ ሁሉም ግጥም አደረገ። ይሄ ሰውዬ ግን እንዴት ከሰውና

ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ አሕሰን ማለት አፍደል ማለት ነው። ኢስመ ተፍዲል ነው። እና ተፈጠርናቸው ሁሉ ነገሮች የበለጠ በተዋበ ገጽታ ፈጠር ነው። ሰውን ይላል። ሰው እንደ ሰው በጥቅሉ ማለት ነው። ይች ሴትዮ ደግሞ ውብ ናት። ማንኛውም ሰው የበለጠች ናት። ስለዚህ ይቺ ሴትዮ ጨርቃ ትበልጣለች ቢባል ምንድን ነው የሚያስፈታት? አለ ከላስ ይሄ ነው ብሎ አሚሮ ጸድቅ እና እንግዲህ ሁሉ ነገር ቁርአን ውስጥ ይገኛል፣ የሚባለው ለሚገባው ሰው ምስጢሩን እንዳገኘዋለ በቃል እንኳን በገጽታ ባታገኘው ማለት ነው። ስለዚህ ለቀድ ከለቅን ልኢንሳን ፊ አሰኒ ተቁም፣ የሰው ልጅን በማረና በተዋበ ገጽታ አሳምረን አስውበን ፈጠር ነው። የአካል ትክሉ በጣም በተስተካከለ ሁኔታ፣ እንደገና ባህሪው፣ የማናገር ችሎታው፣ የማሰብ አቅሙ፣ ሞያው ስንቱ ነገር ነው። ከሌሎቹ ፍጡሮች ጋር ሲወዳደር በምድር ላይ ያሉት ፍጡሮች ሰውን የሚያክል ማንም የለም፣ በሁሉ ነገር የተሻለ ነው ማለት ነው። በተለይ ደግሞ በዛው ላይ ጌታውን አውቆ ኢማን ከተላበሰ ማሻአላ ነው። ሡመ ረደድናሁ አስፈለ ሳፊሊን። በዚህ መልክ እንግዲህ ጌታ አሳምሮና አስቦ እንደፈጠረው ክብሩን ጠብቆ ከቀጠለ ምንጊዜም ቢሆን ታላቅ ነው። ወለቀድ ከረምና በኒ አደም እንዳለው ማለት ነው። ግን ችግሩ ምንድን ነው? አንዳንዶቹ ይሄን ክብራቸውን ይዞ መዝለቅ ያቅታቸዋል። ተነበሩበት ማዕረግና ከክብራቸው ተንሸራተው የሚወድቁት ብዙዎች ናቸው፣ ይላል ሱመ ረደድናሁ አስፈለ ሳፊሊን። ይህን ክብሩን ጠብቆ ሊዘልቅ ያልፈለገውን ግን ራሱ መንሸራተት ሲጀምር እኔ ደግሞ ከወራዶቹ ሁሉ የበለጠ ወራዳ አድርጌ ጥለዋለሁ ይላል። ከጌታው ጋር ከተጣላ እንግዲህ በዚህ መልክ የፈጠረውን ያኖረውን ያሳደገውን ለክብር ለማዕረግ ያበቃውን ጌታውን ረስቶ በእሱ ሌላን የሚያጋራ ተነጭራሹ እንደ ሹዩዒዮቹ ደግሞ ጌታ የለኝም የሚል ከመጣ ምኑ ላይ ነው ክብሩ? በገዛ እጁ ክብሩን ጣለ ማለት ነው። የዛ ጊዜ እኔ ደግሞ በአጠፋው ከወራዶቹ ሁሉ በታች አዋርደዋለሁ። ከእንስሳ በታች ይሆናል ማለት ነው። እንስሳ የተፈጠረው የሰው ልጆችን ሊያገለግል ነው። ኸለቀ ለኩም ማ ፊል አርድ ጀሚዓ ይላል። ግን አንተ ጌታህን ታላወቅ ወደ ቁፍር ወደ ሽርክ ከገባህ ተአህያህ የበለጠ ወራዳ ነህ ይላል አላህ ሱብሓነሁ ወተዓላ። ኢን ሁም ኢላ ከል አንዓም በልሁም አበል ከሃዲዎች እንደ እንስሳ ናቸው። እንዲያውም ከእንስሳ የበለጠ ወራዶች ናቸው፣ የተሳሳቱ ናቸው። እንስሳማ ወንጀል የለበትም፣ አእምሮ የለውም፣ ከይርን ሸርን አያውቅም። አንተ ግን አቅልም ያህል ነገር ተሸክመህ በአግባቡ ማስብ አቅቶ እንደገና ጌታንም ስተመካድ በጌታ ስተማጋራት ከሄድ ምኑ ላይ ነው ክብረ ይላል ማለት ነው። እና ከወራዶች ሁሉ በታች ይሆናል፣ በዱንያም ክብረቢስ ይሆናል፣ በአክራም ደግሞ ሴኦል ሲሳይ ይሆናል ማለት ነው። ኢለለዚነ አመኑ እነዚህ አማኞቹ ብቻ ሲቀሩ እነዚህማ መጀመሪያውንም ዓላማቸውን አውቀዋል፣ ከጌታቸው ተዋውቀዋል። እነሱ ክብራቸው ይቀጥላል፣ እንዲያውም ያድጋል ወደፊት የበለጠ ማለት ነው። እነዚ ያመኑትና ወአሚሉ ሷሊሓት መልካም ስራዎችን ያከናወኑት እንግዲህ አርካንል ኢማንን ከልብ ተቀብለው እንደከና አርካንል እስላምን ደግሞ በተግባር ያረጋገጡ ከሆኑ እነዚህ ሰዎች በክብር ላይ ክብር እየጨመሩ ነው የሚሄዱት ማለት ነው። በመሆኑም ፈለሁም አጅሩን ገይሩ መምኑን፣ ለእንዲህ አይነቶቹ አማኞችና ሰራተኞች በጌታቸው ዘንዳ የማይቋረጥ የሆነ ምንዳ አላቸው። በኢማናቸውና በመልካም ስራቸው እነሱን እንኳ እድሜያቸው አልቆ ቢሞቱ የጡረታቸው አይቋረጥም ማለቱ ነው። ሙእሚንን አላህ ምን ያህል እንደሚያከብረው እና ገይሩ መምኑን የማይቋረጥ የሆነ ምንዳ አላቸው። ሙእሚኖች ለምን ንያቸው ማለት ነው። አንድ ሙእሚን ተልቡ ሙእሚን ከሆነ እድሜ ውስጥ እስካለ ድረስ ጌታ ያዘዘውን የሚሠራ ትሁት ከሆነ እድሜ ቢጨምርለት ምን ይሆናል? በዛው ላይ እየቀጠለ ነው የሚሄደው እንጂ ሰባ ዓመት ከደረስኩ በኋላ ዒባዳያን አቆማለሁኝ ወይም ደግሞ ወንጀል እሰራለሁ ብሎ ያቅድ። ሙእሚን የሆነ ሰው እድሜ ልኩን አላህ ካኖረው ሁልጊዜ ጌታውን የመገዛት አቋም አለው። ያንን ንያውን ስለሚያቅለት ሙቶም እንዳለ እንደሰራ አድርጎ ነው አላህ ሱብሓነሁ ወተዓላ የሚያየው። ስለዚህ አይቋረጥበትም፣ የጡረታ መብቱ ማለት ነው። በመልካም መስመር ላይ ከሄድክ አላህ ዘንዳ ሁል ጊዜ ስራህ እንደ ኢማንህ የማይከስብ ነገር ነው። ኢማን የሚሻር ነገር አይደለም። ይዘው የሞትከው ኢማን በቦታው ላይ ነው። አላህ ጋራ ያለው አላቃ እንደተጠበቀ ነው የሚሆነውና ወረታ አይቋረጥም ይላል ማለት ነው። ካፊርም በኩፍሩ ያው እድሜ ልኩን በኩፍርና በሽርክ በኒፋቅ ተጨማልቆ ነው የኖረው ወደፊት ትወብታለ የሚል እቅድም አልነበረውም። ያንን ያውን ስለሚያቅ ዘላለም ውርደት ዘላለም ጀሃንም ውስጥ የሚያስቀረው ለዛ ነው ማለት ነው። እና ኒያ ወሳኝ ነው ለሁሉ ነገር። ስለዚህ ንመላዕማሉ ቢንያት ያሉት ለዚህ ነው። ፈማ ዩከዚቡከ በዕዱ ቢዲን። ታዲያ የሰው ልጅ ቁም ነገሩ ሁኖ እያለ በዚህ መልክ እየተነገረህና እየተመከርክ ታሁን በኋላ አላህ ዘንዳ ሱብሓነሁ ወተዓላ ከሞት በኋላ ተነስተ እንደገና ቀርበህ በስራ የምትመነዳ መሆኑን እንድታስተባብል የሚያደርግ ምንድን ነው ይላል። እንግዲህ በጃሂልያ ጊዜ መሪና አስተማሪ የለምና የጨለማ ጉዞ ስለሆነ የሰው ልጆች ኩፍር ላይ ቢገኙ፣ ሙሽሪክ ቢሆኑ፣ ወይም እምነት ቢስ ጭራሹን እንደ እንስሳ ቢሆኑ አያስገርምም። መሪ ከሌለው ያው እንስሳ ነው ሰውም ቢሆን ማለት ነው። አላህ ግን ኪታብን አውርዶ ነብዮችን ልኮ ሀቅና ባጢሉን ኸይርና ሸሩን አብጠርጥሮ ይሄ ነው ቀናው መንገድ ይሄ ነው መዳኛው ብሎ ካሳየ በኋላ ተሞትኩ በኋላ እንደገና አልነሳም እና በሰራሁት ስራ አልመነዳም እንዲትል እንድትል የሚያደርግህ ምክንያቱ ምንድን ነው እስቲ ንገረኝ፣ ምንድን ነው ችግርህ? ይላል አላህ ስብሀነው ተዓላ እና እስከ ዛሬ ባለማወቃችሁ ብትሳሳቱ አያስገርምም። አሁን ግን ሀቁን እንደዚህ አድርገን ከገለጽንላቸው በኋላ ረበልዓለሚን መገዛት ትታችሁ ወደ ሌላ የምታጋድሉና ሀቅን የምታስተባብሉበት ምንድን ምክንያት አላችሁ? ይላል ማለት ነው። አለይሰላህ ቢአህከሚል ሐኪሚን አላህ ለመሆኑ ስብሓናሁ ወተዓላ ከፈራጆች ሁሉ የበለጠ ፍትሃዊ ፈራጅ አይደለምን ይላል። ነው እንጂ ከሱ የበለጠ ፍትህን አክባሪ እና አስተካካይ ማን ይገኛል ማለት ነው። እና በዚህ አገላለጡ ምንድ ነው የሚጠቁመን፣ የእናንተ ሁላችሁም የስራ ውጤታችሁ ታገኛላችሁ ነው። በዱኒያ ላይ እንግዲህ ፈመንሻ ፈሉሚን ወመንሻ ፈሌክፉር እንዳለው እውነቱ ተተገለጸ በኋላ ማንም ሰው አይገደድም ማለት ነው። ላ እክራሃ ፊ ዲን ቀተበየነ ርሽዱ ምን ልይ ፈመን የክፍር ቢተዋውት ወኡምን ቢላ ፈቀድ ስተምሰከ ሚዕሮት ይብሎት ካ አላህ ስብሐነሁ ወተዓላ ረሱልን እንኳ ቢሆን የላከው ሰዎችን የረሱትን እንዲያስታውሱ፣ ያላወቁትን እንዲያውቁ፣ መጥፎውን ከመልካሙ እንዲለዩ መመሪያና ማብራሪያ መስጠት ነው። ከዛ በኋላ ካሳወቅከው እና ካስጠነቀቅከው ከመከርከው በኋላ ለእያንዳንዱ ሰው ምርጫውን ትተውለታለህ እና እውነቱን አውቆ ሐቁን እከተላለሁ ወይ ካለ አልሐምዱሊላህ። ያ ሁሉ ተነግሮት ግን አሁንም ግራን መስመር ነው የምመርጠው፣ ካለ ተጠያቂነቱ የራሱ ይሆናል ማለት ነው። ስለዚህ ይህንን መልክ እንግዲህ በዚህ መልክ መመሪያና ማብራሪያን ታስቀመጥኩኝ በኋላ እኔ አንተ የመከርከኝና የነገርከኝን አይጥመኝም፣ አይመቸኝም፣ አልፈልግም ብሎ አንቅሮ ተፍቶ ኩፍርን ተሸክሞ የሚመጣ ሰው ወይም ደግሞ ጌታ የሰጠኝን መመሪያ እቀበላለሁ እከተላለሁ ብሎ በቅንነት የመጣ ሰው ሁለቱም ያው ስራ አስመዝግበዋል ማለት ነው። እነዚህ ሁለት የስራ ያስመዘገቡ ሰዎች አላህ ስብሃነሁ ወተዓላ እንዴት ነው ነገ የሚቀበላቸውና የሚያስተናግዳቸው? በፍትህ መሆን አለበት ማለት ነው። መልካም ለሰራው መልካም፣ መጥፎ ለሰራው መጥፎ። ፈመንያመል ምትቃለ ደረቲን ኸይረየራ ወመንያመል ምትቃለ ደረቲን ሸይረየራ። የስራ ውጤታችሁ ነው የምታገኙት። አልበለዚያ አንዳንዶቹ ጅሎች እንደሚመስላቸው በዱንያ ዝም ብለህ እንደፈለግ ክጨፍር ባካ ትሸማቀቅ የምን ሃይማኖት ነው ደስ ያለህን አድርግ። በጉልበትህ በወጣትነትህ በሀብትህ በስልጣንህ ታልተጠቀምክ ታዲያ ለምኑ ነው ይልሃል ማለት ነው። ይህንን የፈለግከውን እርገጥና ጨፍርና ነገ ደግሞ አላህ አርሐሙ ራሒሚን ነው ይልሃል ማለት ነው። ላ፣ እንደዚህ ነገር የለም። ኢነ ረሕመተላህ ቀሪቡ ምን አልሙሕሲኒን ያለውና አለይሰ ላህ ቢአሕከም ልሐኪሚን። አጥፊዎችና አልሚዎች በአንድ አይን አይታዩም፣ በአንድ ሚዛን አይለኩም። አላህ ሁላቸውንም በስራ መጠናቸው ነው ፍትህን የሚሰጣቸው ለአማኞችና ለአገልጋዮች የዘላለምን ፅድቅና ክብር ጀነተ ነዒምን ይሰጣቸዋል። ፍትሃዊ ስለሆነ ማለት ነው። ለአጥፊዎችና ላክፊዎች፣ ለርጉ፣ ለመናጢዎች ደግሞ የዘላለም ሲኦልን ደግሶላቸዋል። ይህን ሳያደርግ ቢቀርማ አላህ ፍትህን አላከበረም ማለት ነው። ላጥፊውም ላልሚውም እኩል ዝም ብሎ ተሞታችሁ በኋላ ዝምብላችሁ አፈሩ ናችሁ ቅሩ ቢል ልክ ነው እድሜ ልክ ሰ ሰማንያ ዓመት ስንት ዘቃው ጥታር እንት ይው ወረታ ሳይከፍል ቢቀር ዙልም አይሆንም። እንደ ያ ደሞ አንድ ቀን ኸይር ሳይሰራ እድሜ ልኩን አለምን ሲጨፈጭፍ ሲያምስ የኖረው ሙጅሪም ደሞ እንደ ሂትረሪ ያለውን እንደ በሻር ያለውን ዝም ብሎ ይልቀቀው እና አላህ ሱብሐነሁ ወተዓላ አህከሙል ሐኪሚን ሁላችሁንም የስራ ውጤታችሁን እየተከታተልኳችሁ ነው ባዘገባችሁ ስራ መጠንና ልክ እያንዳንዳችሁ ዋጋችሁን ትቀበላላችሁ። ከዚህ ውጭ ይሆናል ብላችሁ እንዳታስቡ፣ ይላል አላህ ሱብሓነሁ ወተዓላ። ስለዚህ አለይሰ ሏሁ ቢአሕከሚል ሐኪሚን የሚለው ቃል እንግዲህ በአንድ በኩል ዛቻ ነው፣ በሌላ በኩል ብስራት ነው ማለት ነው። አላህ ሱብሓነሁ ወተዓላ አሕከሙል ሐኪሚን አዕደሉል ሐኪሚን ተፈራጆች፣ ተዳኞች ሁሉ የበለጠ ፍጹም ፍትሃዊ ፈራጅ አላህ ነው። በአላህ በኩል ፍርድ ይዛባብኛል እበደላለሁ ያለ ጥፋቴ እቀጣለሁ ወይም ደግሞ ተመልካም ስራዬ ይቀነስብኛል፣ ሂሳብ ይጓደልብኛል ብለህ እንዳትሰጋ። አንተ የፈለግከውን ነገር ስራ፣ እኔ ግን አንዲት ቅንጣት ነገር ሳትጓደል የስራ ዋጋህን በሚገባ ነው የሚሰጥህ፣ ያለ አድሎ ያለ ማጓደል ነው የሚለው። በመጥፎም የተሰማሩት ደግሞ አላህ ስብሀነሁ ወተዓላ በህይወት እያሉ ተውባ ካልወፈቃቸው በስተቀር በዛ በመጥፋ አቅጣጫቸው እስከ መጨረሻ ከዘለቁ ምን ይጠብቃሉ? ፈላተሉ መነ ላ ነፍሰ ከአንተ እድሜ ልክህን በኩፍር ላይ ነበር። እድሜ ልክህን ነብያትን ስታስተባብል ነበር። ኪታብን ስትረግጥ ነበረ። ህዝቦችን ስጨፈጭፍ ነበረ። ስትዘርፍ ነበር። ስትቀጥፍ ነበር። ስታወናብር ነበር። ታዲያ ምን ትጠብቃለህ? የዚህ ሁሉ ጀራኢም ውጤት ይሄ ነው። አንተ ያው ወደ ጃሃነ መውረድ ትችላለህ የሚል ውሳኔ ነው የሚሰጠው እንጂ ያን ሁሉ ሲያደርግ ኑሮ

ይሄን ነገር አልፈልግም ብሏል። እሱ ራሱ አልፈልግም ጀነት የሚባለው ነገር በአፍንጫ የውጣ። በዚሁ በዱንያ ላይ እያለሁ ብቻ የፈለግኩትን ሊጨፍር፣ ጀነት የሚባለውን ካለ ለእናንተ ይሁንላችሁ እያለ በሙእሚኖች ላይ ሲሳለቅ የኖረ ነው። ይህን እንደ አይነቱን ቀላጅ እንዴት አድርጎ ጀነት አላህ ስብሃነሁ ወተዓላ ይሰጠዋል? ጃሃነም የሚባለው ደግሞ የት ነው የእናንተ ጃሃነም? ሁልጊዜ ጃሃነም ጃሃነም ትላላችሁ። ወዘሬዎች ዝም ብላችሁ ሰርታችሁ እንዳትበሉ እኮ ነው ሃይማኖት እያላችሁ ሁልጊዜ ሰውን ስንፍና ታስተምራላችሁ ይላል አይደለም እንዴ? ይሄ ሰውዬ እንግዲህ በዚህ መልክ ሲቀልር ኑሮ ጀነት የሚባል ነገር የለም ሲል ኑሮ፣ አሁን እንደገና አላህ በግድ ጎትቶ ጀነት ያግባው? ያስገባውስ ልክ ነው? ወዳጁ የወዳጆቹ ሞራል አይነካም? አንተ ሰባ ዓመት ሰባኒ ዓመት ጎረቤትህ የነበረው ሙጅሬም እየሳቀብህ ነበረ እያፌዘብህ ነበረ፣ አንተ ጋር ጀነት ግባ ቢባል ምን ይሆናል? አንተ እኔ ወዳጁና እሱ ምን ልዩነት አገኘ? እኩል ነን እኮ ነው የምትለው ማለት ነው።

እናንተ በገዛጃችሁ ያለ መንገዱ መታችሁ አደጋ ላይ እንዳትወድቁ፣ እኔ ግን በፍትህ አድሎ አላረግም፣ ያዘገባችሁትን ውጤት ነው የምሰጣችሁ ይላል ማለት ነው። ስለዚህ እንግዲህ ሁላችንም አላህ በሰጠን በዚህ በትንሽ እድሜያችን ባለች አቅማችን ባለች ገንዘባችን ባለች እውቀታችን አላህ የወደደውና የፈቀደውን በመስራትና መልካም መስመርን በመከተል እንትንታል የያን የድካም ዋጋችንን እንደሚሰጠን ነው ማለት ነው።